ሰላም ሰላም፣ ውድ የኤን ቢ ቴክ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። የዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄን ቪዲዮ እንድትከታተሉኝ ስል ጠይቃለሁኝ። ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ይዤላችሁ ደግሞ የመጣሁትኝ ፕሮግራሚንግ ላንጉጆችን የምንጽፍበት ኮድ ኤዲተሮችን ነው ይዤላችሁ የመጣሁትኝ በቀጥታ እንድትከታተሉኝ ስልጠይቃለሁኝ በቀጥታ የምንሄደው ኮድ ኤዲተሮችን ዝርዝር ነው የምንሄደው። አስር ኮድ የምናደርግባቸውን ኮድ ኤዲተሮች ይዤላችሁ መጥቻለሁ። ልትከታተሉኝ እጠይቃለሁ። በአንደኝነት ደረጃ ያስቀመጥኩላችሁ ቪዥዋል ስቱዲዮ ኮድ ኤዲተር የሚባለውን ነው። ቪዥዋል ስቱዲዮ እንደምታዩት ይችን አይከን ምልክት ያላት ዳውንሎድ ቪዥዋል ስቱዲዮ ኮድ ኦልሞስት ለማክ ለሊኒክስ እና ለዊንዶም ይሆናሉ። በጣም ዘቤስት የምለው ፓይተን ሆነ ፕሮግራሚንግ ላንጉጅ ኤችቲኤምኤል በቶሎ ሴሴስ እንዴት ለማድረግ በጣም ተመራጭ የሆነ አሪፍ የሆነ አሪፍ የሆኑ ሳይን ኤክስቴንሽኖችን በመጫን ልንጽፍበት የምንችል አሪፍ ኮድ ኢዲተር ስለሆነ እንድትጠቀሙበት ስል እጠይቃለሁ። ኮመንድ አደርጋችኋለሁ። ይህን ለማውረድ ኦልሞስት ትገባላችሁ። መጀመሪያ ጋር የሚመጣላችሁ ቪዥዋል ስቱዲዮ ኮድ፣ ከዛ እንደምታዩት የዊንዶ አለ ሊኒክስ አለ ማክ አለ። ስለዚህ እዚህ ጋር የምትፈልጉትን ትመርጣላችሁ ዊንዶ ከሆነ ዊንዶ፣ ሊኒክስ ከሆነ ሊኒክስ፣ ማክ ከሆነ ማካችሁ፣ ትመርጣላችሁ። ዊንዶ ከሆነ ዊንዶ ምልክቷን ክሊክ ታደርጉባት አላችሁ ማለት ነው። ከዛ ክሊክ ስታደርጉባት ዳውንሎድ ትሆናለች ማለት ነው። እንደዚህ አድርጋችሁ አውርዳችሁ መጠቀም ትችላላችሁ። አሪፍ እኔ የምጠቀምበትም ይህን ነው። በጣም የምወደው ላይቭ የሰራችሁትን ማየት ትችላላችሁ። ዞጋ ከፍታችሁ ኤረሮችን፣ ሳይንታክሶችን ኮድ ኢዲት ሲያደርግ በከለር ነው አሪፍ የሆነ ሳይንታክሶች ስላሉት በአንደኛ ደረጃ ላስቀምጥላችሁ እችላለሁ ማለት ነው። በቀጣይ ደግሞ የምሄድ ሰብሊም እንደምታዩት ነው። ሰብሊም ቴክስት ኤዲተር ነው። ይህም ያው ከቪዥዋል ስቱዲዮ ቀጣይ አሪፍ የሚባል ኮድ ኢዲተር ነው። በከለሮች ነው ኤዲት ነው የምታደርጉት። ኤክስቴንሽኖች መጫን ትችላላችሁ። ጃቫስክሪፕት፣ ሴሴስ፣ ሌሎች እነ ፓይተንን ኢዲት ለማድረግ አሪፍ ነው። ይህን በሁለተኛ ደረጃነት ላስቀምጥላችሁ እችላለሁ። ኦልሞስት ይህም ለሊኒክስ ይሆናል። ለዊንዶ ማካም ማክ ጋም መጠቀም ትችላላችሁ ማለት ነው። የመጀመሪያ የመጣላችሁ ሊንክ ትነካላችሁ። እንደምታዩት የዊንዶ ከሆነ ዊንዶ፣ ሊኒክስ ከሆነ ሊኒክስ፣ ማክ ከሆነ ማክ ትመርጡና ዝች ጋ ለምሳሌ ዊንዶ ከሆነ ዊንዶ፣ ማክ ከሆነ ማክ፣ ሊኒክስ ከሆነ ሊኒክስ ታደርጉና ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ አሪፍ ኮድ ኤዲተር ነው ብዬ ስላስባለሁኝ እንድትጠቀሙ መስል ጠይቃለሁ። በቀጣይ ደግሞ የምንሄደው ኖት ፓድ ኖት ፓድ ፕላስ ፕላስ። ይህም ከሞላ ጎደል እስካሁን ካየናቸው ከሁለቶች ከዛ ቀጣይ እያስቀመጥኩላችሁ ሞር ሲምፕለስት የሆነ እና በቀላል መንገድ ልንጠቀምበት የምንችል ነው። ያን ያክል ክራይቴሪያዎችን አይጠይቅም ለው ለሊኒክስ ለማክም ኦፕሬቲንግ ሲስተሞች ያለ ስለሆነ መጠቀም ትችላላችሁ። ዳውንሎድ ለማድረግ ይቺ መጀመሪያ መጠችላችሁ ይቺ ምልክት ያለባትን ትነኳታላችሁ። እንደምታዩት ይህን ይመስላል ገጽተው ከዛ ማውረድ ስትፈልጉ እዚች ጋ ችን ዳውንሎድ የምትሉ አንትነኳታላችሁ ከዛ እንደምታዩት ይህን ይህን የመሰሉ ቨርዥኖች አሉ። ከእነዚህ ውስጥ አሁን የተሻለው የመጨረሻው ቨርዥን የሚባለውን ዳውንሎድ ኖትፓድ ፕላስ ፕላስ ቪኤት ዶት ኤት ዶት ዋን የሚለውን አውርዳችሁ መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ የምንሄደው አቶም አቶም ወደ የሚባለው ነው። አቶም ኢጂቷ ይህም አሪፍ የሚባል ኤዲቲንግ ፓይተን ጃቫስክሪፕት ሲኤስኤስ ነሲ ሲሻርፕ ነጃቫን ኢዲት ለማድረግ አሪፍ የሆነ ስለሆነ መጀመሪያ ገምጠችላችሁ ሊንክ ክሊክ ታደረጓታላችሁ። ከዛች ጋር ዳውንሎድ የምትል ትመጣላችኋለች። ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ዘግይታችሁ የተቀላቀላችሁ የዚህ ቤተሰብ ፋሚሊ ያልሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ይህን ቪዲዮ ለብዙ ተደራሽ እንድታደርጉት እና ብዙ ሰው እንዲመለከተው እንድታደርጉ ስልጠይቃለሁኝ። ልብሶች እንዲደርስ በቀጣይ ደግሞ የምንሄደው በቀጣይ ፒኤችፒ ስቶር ጋ ይሄ ኦልሞስት ሞስት ቤስት ፒ ኤች ፒ ኤዲተር ነው የሚባለው። ፒ ኤች ፒ ኤዲት ለማድረግ በጣም የተሻለው መንገድ የሚባለው ይሄኛው ፒ ኤች ፒ ስቶርም የሚባለው ነው ብትጠቀሙበት ብዬ አስባለሁ። ፒ ኤች ፒ በጣም አሪፍ የሆነ ሳይንታክሶችንም ስለሚሰጥ ኤዲት የምታደርጉበት መንገድ አሪፍ ነው ብዬ ስላሰብኩትኝ ላስቀምጥላችሁ ችያለው ማለት ነው። እንደምታዩት ትገባላችሁ ዎች ናቸው ያው ግን ዳውንሎድ የምትለው አስትነኳት ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሞስት ቤስት ኢዲት የሚባለው ግን ለፒኤችፒ ነው። ሌሎችን ኢዲት ያደርጋል፣ ግን ሞስት በጣም ቤስት የሚባለው ፒኤችፒ ኢዲት ለማድረግ ነው ማለት ነው። ሁሉም ሙሉ ለሙሉ ፒኤችፒ ነው የሚሰራ ማለት ይቻላል። ለሱ ነው የተዘጋጀው። ቀጣይ ደግሞ የምንሄደው ቪም ኤዲተር ነው። ቪም ኤዲተር እዚች ጋር እንደምታዩት ይችም ክሊክ ታደርጓታአላችሁ ከዛ እዚች ጋር ዳውንሎድ የምትላለች እችን ዳውንሎድ አድርጋችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሪፍ ነው። ለእናንተ ቤስት የምትሉት የተሻለ የምትሉትን መጠቀም ትችላላችሁ ማለት ነው። በመቀጠል የምንሄደው ደግሞ ወደ ዌብ ስቶርም ዌብ ስቶርም ስቶር ይህም ጃቫስክሪፕት ታይፕስክሪፕቶችን ለመጻፍ ቤስት የሚባለው ኮድ ኢዲተር አይነት ነው ማለት ነው። ስለዚህ ፍሮንቲንድ ጋር ወይም ፓኪንድ ጋር ጃቫስክሪፕት ኤንድ ታይፕ ስክሪፕት ሌሎችን ኢዲተሮችን ስትጠቀሙ ሞር ብትጠቀሙበት ብዬ አስባለሁኝ። አሁንም በድጋሚ የዚህ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ ስል ጠይቃለሁኝ እና ይህንን ቪዲዮ ደግሞ ሼር፣ ላይክ እያደረጋችሁ ለብሶች እንዲደርስ እንድታረጉልኝ ስል እጠይቃለሁኝ። በቀጣይ የምንሄደው ደግሞ ኮድ ስፔስ ኮድ ስፔስ ችው ጊትሀብ ጋር ናት። ያው የምትመጣላቸው የመጀመሪያዋን ምርት ነው። እኮ ታላችሁ ጌት ስታርትድ ፍሪ ብላችሁ ኢታውን ማለት ነው። ከዛ ዳውን ሎድ አድርጋችሁ እንደምታዩት HTML ኤዲት ማድረግ ትችላላችሁ። ስክሪፕት፣ ጃቫስክሪፕት፣ ሌሎች ሌሎችንም እነ ፓይተንንም ኢዲት እያደረጋችሁ መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ የምንሄደው አልትራ ኢዲት አልትራ ኤዲት ነው ይህም እነ ፓይቶን እነ ጃቫ እነ ሲ ሻርፕ ላንጉጆችን ፕሮግራሚንግ ላንጉጅ የሆኑትን ኤዲት ለማድረግ አሪፍ የሆነው መንገድ ነው እንደምታዩት ቺው ዳውንሎድ ፍሪ ትራያል ይላል ቺ ዳውንሎድ አድርጋችሁ አሪፍ የሆነ ኮድ ኢዲተር መጠቀም ትችላላችሁ ማለት ነው ቀጣይ ደግሞ የመጨረሻ እና ደግሞ ኦልሞስ የመጨረሻ አለውም። ሁለት ይቀሩኛል። አንድ ቲፕ ጨምራችኋለሁኝ። አሁን ደግሞ ኢኒቴል ለአይድ አይየም የመጀመሪያ የምትመጣዋን ነካት አለን ጄትስ ብሬንስ የምትለዋን ከዛ እጅ ጋር እንደገባችሁ እጅ ጋር ዳውንሎድ የምትለዋ ምልክት ትመጣላችኋለች። ይቺን ነክታችሁ ዳውንሎድ አድርጋችሁ አሪፍ የሆነ ፓይተን፣ ሲሻርፕ ሌሎችም ነጄስንም መጠቀም ትችላላችሁ ማለት ነው። ሌላው እና የመጨረሻ ያደረግኩላችሁ ደግሞ በመጨረሻ ደረጃነት ያስቀመጥኩትኝ ምንም አይነት ምንም አይነት ምንም አይነት የሆነ ሶፍትዌር መጫን አልችልም ወይም ኢንተርኔት አክሰስ ማግኘት አልችልም እና በኮምፒውተሩ መስራት አልችልም ለምትሉ ደግሞ ብቻውን መጨረሻ ጋር የማሳያችሁ እሷ ማንኛውም ዊንዶስ ሲጫን አብራ ልትመጣ የምትችል እና ኢዲት ልታደርጉባት የምትችሉ ኦልሞስት እንደዛ ይሰራላችኋል። ግን ይሄ ምንድን ነው? ሳይንታክሶችን ራሳችሁ ናችሁ የምንጽፏቸው። ኢረር ቢኖር አያሳያችሁም፣ የተለያዩ ችግሮችን ቢኖር አያሳያችሁም። ሙሉ ከተሳሳታችሁ ተሳሳታችሁ ነው አያሳያችሁም ሆነ ኤረራቸው። እነዛኛዎች የሶፍትዌር ኤዲተሮች ብትጠቀሙ የተሻለ ነገር የምታገኙ ምንድን ነው? አንድ ችግር ቢኖር ያሳያችኋል ሁለት ደግሞ በከለር ስለሆነ የሆነ ሳቢ እና ማራኪ ይሆናል። ሳቢ እና ማራኪነት ብቻም ሳይሆን የተሻለ ስህተቶች ሲኖሩ ራሱ በከለር ስለሚያስቀምጣቸው ኢረሩን ራሱ አውጥቶ እንዲነግረን ያደርግልናል ማለት ነው። ከዛ ከዛ ጥቅም የኮድ ኢዲተሮች አውርደን አሪፍ ቤስት የምንለውን ብንጠቀም ሞር የተሻለ ነው ብዬ አስባለሁ። ግን ማውረድ አልችልም ለምትሉ ደግሞ አሁን የማሳያችሁን እዛው ሲቺ ሰርች ባር ጋር ገብታችሁ ታች ጋር ይሄ እንደው ክቷ ጋር ጎን ሰርች ባር ጋር ተገቡና ኖት ፓድ፣ ኖት ፓድ ይሄ ኢንተርኔቱን አይደለም። ባክስፔክስ ስለ አርግላችሁ ነጭው እንደምታዩት ኖት ፓድ ፕላስ ፕላስ ነው። ኖት ፓድ ፕላስ ፕላስ ሳይሆን ኖት ፓድ ብቻውን ነው። ከዛ ማክሲሚዝ እናደርግና አላሳያችሁም። እንደ ኤግዛምፕል ባስቀምጥላችሁ ለምሳሌ ኖት ለምሳሌ ኤችቲኤምኤል ኮድ እንጻፍ። ኤችቲኤምኤል ታደርጋላችሁ። እንደምታዩት አይዘጋላችሁም። ደግሞ አሁን የምንድነው ነው ክሎዝ በኦፕን ብራኬት ከፍታችሁ ክሎዝ ብራኬቱን ሌሎች ይዘጋሉ፣ ማይዘጉም አሉ። ይሄ ግን እራሳችሁ ክሎዝ ብራኬቱን ትጽፋላችሁ። ከተሳሳታችሁ፣ ከረሳችሁ ረሳችሁ ነው፣ ደግሞ ችግሩን ልትፈልጉ ነው ማለት ነው። ስለዚህ ኤች ቲኤምኤል ብላችሁ ትዘጋላችሁ። ከዛ እዚህ ጋር ለምሳሌ ሄድ ሄድ ብላችሁ ትጽፋላችሁ እንዳደረግኩትኝ ረስቸው

ሄዲንግ ግን መዘጋት እና ለመዘጋት ማወቅ አንችልም። መጣ እንደገና ፈልገን የሆነ ችግሩ ውስጥ ከተፈጠረ በኋላ ያ ደግሞ ብዙ ሰዓቶች እንዲገልብን ያደርግብናል ማለት ነው። ስለዚህ ሞር ፕሮዲተሮችን ብትጠቀሙ አሪፍ ነው ብዬ ሪኮመንድ አደርጋችኋለሁ። ስለዚህ ኖት ፓርክ ሚው መጠቀም ያናልችልም ለምትሉ፣ ግን እንደዚህ እያደረጋችሁ ሪስኩንም እየተጋፈጣችሁ ቢሆን መስራት ትችላላችሁ ማለት ነው የንተረንባሳያችሁ የፌስ ሲሆን እንደምታየው ቪዥዋል ስቱዲዮ ኮድ ያው፣ እስቲ አሁን ለምሳሌ እንደምታዩት ተመልከቱ። ኤችቲኤምኤል እንደምታዩት ነው፣ እያያችሁ ነው። ተመልከቱኝ፣ እዚህ ጋር በትኩረት እቺ አሁን እንደዚህ ያመጣብን ምንድን ነው? ይኸው እዚህ ጋር ተመልከቱት። ኢረር እያያችሁት ነው። ኢረር ያመጣላችኋል። ምን ጋር እንደተጻፈ አሁን ምንድነው ኢረሩ? ሴሴስ ስጋ ነው እየጻፍኩኝ ያለ። ሴሴስ ስጋ ደግሞ ኤችቲ የሚል ተብሎ አይዘጋ አይከፈትም ወይም አይዘጋም። ሴሴስ የራሱ የሆነ መክፈቻ እና መዚያ አለው። ስታይል ወይም ብላችሁ ወይም ተጠቅማችሁ ነው የምትከፍቱና የምትዘጉ። ስለዚህ የራሳችንን አንድ ክሬት ላድርግ እናላሳያችሁ ከዛ ፋይል ከዛ ዝጅ ጋር ችች ለምሳሌ ኖረ እድት ኤችቲኤምኤል ብላችሁ ሴም ማድረግ አለባችሁ። ኤክስቴንሽን ኔም ነው ኤችቲኤም ብትሉትም ተመሳሳይ ነው። ኤችቲ ብትላችሁ ብታወት ግን አይሰራላችሁም። ስለዚህ ኤችቲ ኤምኤል ብላችሁ ሴብ ታደረጋላችሁ ይሄው ኤችቲ ኤምኤል ተከፈተላችሁ ማለት ነው። ስለዚህ አሁን ለምሳሌ ቅድም ኦፕን ታግ ከከፈት ክሎዝ ታግ አይሰጠንም ነበር። አሁን ግን ኦፕን ታግ እንክፈት። ኤችቲ ኤምኤል ይሄው ተመልከቱ በትኩረት እዚህ ጋር ስትዘጋው ምንድነው ክሎዝ ታጉን ራሱ ዘጋል። ይሄ ምንድነው ልፋታችሁን ያስቀራል ማለት ነው። ለክሎዝ ታግ ዘግቻለሁ አልዘገው ኦፕን ታግ ያደረግኩት ተዘግቷል። ክሎዝ ታግ ተደርጎበታል የሚለው አያሳስባችሁም ማለት ነው። ስለዚህ አሁንም ሄዲንግ እንበል ሄድ ይኸው እንደምታዩት ይዘጋዋል። ኦፕን ታክ ከተከፈተ ክሎስታክ ግድ ነው ይዘጋዋል። ቮይድ ታጎችን ቢሆኑ ራሳቸው በራሳቸው ስለሚዘጉ ራሱ ሲስተሙ ያውቃቸዋል። ቮይድ ታግ የሚባሉት ነው። ኦፕን ታግ የሚያስፈልጋቸው ክሎዝ ታግ የሚያስፈልጋቸው ብሩሞ ስለሚያውቀው ሲስተሙ ክሎዝ ታግ የሚያስፈልጋቸው ኦፕን ታግ ስታረጉ ክሎዝ ታግ ያደርግላቸዋል። ቮይድ ታግ ከሆነ ደግሞ ራሱ ቮይድ አድርጎነው ነው የሚያስቀርላችሁ ማለት ነው። ስለዚህ ዘ ቤስት ማለት ይቻላል ኮድ ኤዲተር ዳውንሎድ አድርጋችሁ ብትጠቀሙ ሞር የተሻለ ሬሊያብል የሆነ ጥራት ያለው ትክክለኛ የሆነ ኮድ ኢዲት ማድረግ እና ሰብሚት ማድረግ ፕሮጀክታችሁን መስራት ትችላላችሁ ማለት ነው። የዛሬው ቪዲዮችን ይህን ይመስል ነበረ። በዛሬው ቪዲዮችን ትንሽ ሆነ ትንሽ ነገር ይዛችሁበታል ብዬ አስባለሁ ወይም አግኝታችሁበታል። ስለዚህ የዚህ ቤተሰብ ፋሚሊ ካልሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህ ቪዲዮ ለብዙዎች እንዲደርስ እና እንዲማሩበት ይጠቅማል ብላችሁ ካሰባችሁ ሼር እንድታደርጉላቸው ስል እና እንድታደርጉላቸው ስል እጠይቃለሁኝ። ሌላ ሐሳብ አስተያየት ካላችሁ ኮሜንት ጋር አስቀምጡልኝ። እናንተ ደግሞ የምታውቋቸው እኔ እዚህ ጋር ያልጠቀስኩላችሁ ካሉ ደግሞ እነሱንም በኮሜንት ብታሳውቁ ኮሜንት ጋር ብትጽፉ፣ ኮሜንት ብዙ የሚከታተል ይኖራል እና እዛ ጋም የተሻለ ነገር የሚያቅም ይኖራል። የምታውቋቸውን ደግሞ አልተጻፉም፣ አልተናገርካቸውም የምትሏቸው ነገር ካሉ ኮሜንት ጋ ጻፉልን። አመሰግናለሁ እስካሁን ስለተከታተላችሁኝ። ቻው ቻው፣ መልካም ጊዜ።